ሰላም የበሻ አዲስ ቤተሰቦች እንደምን አላችሁ? የሰዓቱ ዜናችን ተጀምሯል። ከሀገር ውስጥና ከሀገር ውጭ የያዝናቸውን መረጃ ወደ እናንተ እናደርሳለን። አብራችሁን ቆዩ። በመጀመሪያ የምናገኘው ዜና በደብረ ጽዮን ገብረ ሚካኤል የሚመራ ህወሓት የጠቅላይ ሚኒስተሩን ጥሪ ተቃወመ። ምሽት ላይ በወጣው መግለጫ የፌዴሪ ጠቅላይ ሚኒስትር አብይ አህመድ የትግራይ ህዝብ ለቀጣይ አንድ ዓመት ስልጣኑን የሚያራዝመውን የጊዜ አስተዳደሩን የሚመራ ፕሬዚዳንት እንዲጠቆም አስመልክቶ ያወጡትን መልክ የተናጠል ውሳኔና ተግባር ሲል ተቃውሟል። የፕሪቶሪያው ስምምነት ከተፈረመ ሁለት ዓመት ተኩል ሆኖታል ያለው የዶክተር ደብረ ጽዮን ህወሓት ስምምነቱ በሙሉነት ተተግብሮ ትግራይ በህዝብ የተመረጠ መንግስት ሊኖራት ይገባ ነበር ብሏል። የፕሪቶሪያው የሰላም ስምምነት በሙሉነት ያልተተገበ የነበረው የፌዴራል መንግስት በስምምነቱ አፈጻጸምና ተገባበር በተከተለው የተሳሳተ አካሄድና ፖለቲካዊ ቀውስ እንዲፈጠር በመስራቱ ነው ሲሉም ክስ አሰምተዋል። በፕሪቶሪያ የሰላም ስምምነት አንቀጽ ሶስት መሰረት ተዋዋይ ወገን ሌላውን በቀጥታ ይሁን በተዘዋዋሪ በፕሮፖጋንዳ ማጥቃት ይከለክላል። ይሁን እንጂ ይህንኑ የስምምነቱን አካል በፌዴራል መንግስት በተደጋጋሚ እየተጣሰ ነው ብሏል። የፌዴራል መንግስት ከፕሪቶሪያ የሰላም ስምምነት መንፈስና ይዞታ በወጣ አካሄድ አግባብነት በሌላቸው 3591995 ደንብ 533/2015 ህግና አዋጆችን እንዳሻው እየወሰነ ይገኛል የሚሉ ወቀሳም አቅርቧል። የፕሪቶሪያ የሰላም ስምምነት አንቀጽ አስር የትግራይ ጊዜ አስተዳደር በህወሓትና በኢትዮጵያ መንግስት መግባባት እንዲቋቋም ያዛል ያለው የዶክተር ደብረጽዮን ህወሓት የኢትዮጵያ መንግስት የተናጥል ውሳኔ መወሰነ አይችልም ብሏል። ህወሓት ፕሬዚዳንት ጌታቸው ረዳ ከስልጣን መነሳቱን ተከትሎ ጀነራል ታደሰ ወረደ ፕሬዚዳንት እንዲሆን ማዕከላዊ ኮሚቴ ወስኖ የኢትዮጵያ መንግስት ተቀብሎታል ያለም ሲሆን ይህንን ወደ ጎን በመተው ጠቅላይ ሚኒስትሩ የተናጥል ውሳኔ በሚያስመስል መልኩ የፕሪቶሪያ የሰላም ስምምነትን የሚጥስ አካሄድ ተቀባይነት የለውም ሲሉ ገልጸዋል። የፌዴራል መንግስት ህዝብን ከሚጎዱ ግልጽ ተግባራት በመቆጠብ ዘላቂ ጥቅምና የጋራ ሰላም በሚያረጋግጡ ተግባራት እንዲያተኩር ጥሪ እናቀርባለን ያለው የዶክተር ደብረጽዮን ዋት የተናጠል ውሳኔዎች እንዲቆሙ ብሏል። በሌላኛው ዜናችን የቶኪቻው ሙዚቃ በሲዳማ ክልል በየትኛውም አካባቢ እንዳይከፈት የሲዳማ ክልል መንግስት ትዕዛዝ መስጠቱ ተሰማ። አርቲስት ቶኪቻ ዮሐንስ በቀለ በሲዳማ ክልል የተንሰራፋ የመልካም አስተዳደር እጦት፣ የተደራጀ ሌብነት፣ የሙስና ቅሌት እንዲሁም አፈና አለ በሚል በማህበራዊ ሚዲያ ጠንከር ያለ ትችት በተከታታይ መሰንዘሩን ተከትሎ የክልሉ መንግስት ትችቱን መቋቋም ተስኖት በገጽታ ስራ ላይ ተጠምዷል የሚል አስተያየት ሰጪዎች ተበራክተዋል። የዘንድሮ የሲዳማ ብሔር ዘመን መለወጫ ፊቼ ጫምባላላ የአርቲስቱ ሙ.? ደቂቃ እንዳይከፈት የክልሉ ፕሬዝዳንት አቶ ታደሰ ሌንዳሞ ትዛዝ መስጠቱንና ትዛዙም ሐዋሳ ከተማ ጨምሮ ሌሎች አካባቢዎች ተግባራዊ እየሆነ እንደሆነ ምንጮች አንስተዋል። ሚዲያችን ያነጋገራቸው የሐዋሳ ከተማ ንግድ ተቋማት የአርቲስቱ ሙዚቃ እንዳይከፈት በከባድ ማስጠንቀቂያ ጭምር እንደተነገራቸውና የሚከተላቸውን ቅጣት በመስጋት የቶኪቻውን ዘፈን ከመክፈት መቆጠባቸውን ተናግረዋል። በሌላ በኩል በሐዋሳ ከተማ ክልል መንግስት ሴራ በደበዘዘው የፊቼ ጫምባላላ በዓሉ ዜማ ላይ የመንግስት ሹመኞች በየክፍለ ከተማው ድንኳን በመትከል ትዕይንት በሚያሳዩበት መርሃ ግብር ላይ አንድም ቦታ የአርቲስቱ ሙዚቃ ሳይሰማ መዋሉን ከአካባቢው ማህበረሰብ ለሚዲያችን የደረሰው መረጃ ያመለክታል። የአርቲስት ዮሐንስ በቀለ ሙዚቃ የፍቼ ጫምባላላ ድምቀት ነው ያሉት አስተያየት ሰጪዎች ያለሱ ሙዚቃ በዓሉ ባህላዊ አይመስልም ያለችው የአስተያየት ሰጫችን የሲዳማ ህዝብና ባህልን ያስተዋወቀ ትልቅ ሙዚቃ ነው ስትል ተናግራለች። ይህ አካሄድም የክልሉ መንግስት አምባገነናዊ አፋኝነት ከማረጋገጡም በላይ የህዝብን እሴት ለመናድ የሄደበት አደገኛ ርቀት አንዱ አካል ነው ብለውታል። ወደ ውጭ ወደ አገኘ ነው ዜና ስንሄድ የሱዳን ጦር ካርቱምን ሙሉ በሙሉ መቆጣጠሩን ገለጸ። የሱዳን ጦር ኃይሎች አዛዥ አብዱል ፈታል ቡርሃን ጦራቸው በካርቱም የሚገኘውን ዓለም አቀፍ አውሮፕላን ማረፊያ ከፈጥኖ ደራሽ ኃይሉ ካስለቀቀ ከጥቂት ሰዓታት በኋላ ካርቱም ነጻናት ሲሉ አወጁ። ጀኔራል አብዱል ፈታል ቡርሃን ጦሩ በካርቱም የሚገኘውን የአገሪቱን ዓለም አቀፍ አየር ማረፊያ ከተቆጣጠረ ከጥቂት ሰዓታት በኋላ በስፍራው የደረሱ ሲሆን ፕሬዚዳንታዊ ቤተ መንግስቱንም ጎብኝተዋል። ፕሬዚዳንቱ ወዲያውኑ ስፍራው ደስታቸውን በሚገልጹ የአገሪቱ ጦር አባላት የተከበቡ ሲሆን ዋና ከተማዋ ከፈጥኖ ደራሽ ኃይሉ አማጽያን እጅ ነፃ መውጣቷንም አውጀዋል። ካርቱም ነፃናት አብቅቷል ሲሉም ተናግረዋል። ጦርነቱ ከጀመረ ከሁለት ዓመት ወዲህ ቡርሃን በፕሬዝዳንት ቤተ መንግሥት ሲገኙ ይሄ መጀመሪያዎቹ እንደሆነ ይታመናል። የእርስ በእርሱ ጦርነት እንደጀመረ የፈጥኖ ደራሽ ኃይሉ ዋና ከተማዋን የተቆጣጠረ ሲሆን በወታደራዊ የሚመራው መንግሥት መቀመጫውን በቀይ ባህር ወደሚገኘው ፖርት ሱዳን ለማዞር ተገዷል። ቀደም ሲል አንድ የጦር አዛዥ ለቢቢሲ ወታደሮቻቸው የአየር ማረፊያውን ሙሉ በሙሉ እንደተቆጣጠሩና የቀራቸው በየስፍራው የተንጠባጠቡትን የፈጥኖ ደራሽ ተዋጊዎችን ማጽዳት እንደሆነ ለቢቢሲ ተናግረው ነበር። አርብ ዕለት የአገሪቱ ጦር የፕሬዚዳንቱን ቤተ መንግስት በድጋሚ ከተቆጣጠረና በፈጥኖ ደራሽ ኃይሉ ቁጥጥር ስር የነበሩ ሌሎች የመንግስታት ተቋማትን ካስለቀቀ በኋላ በከተማዋ ያለው ቁጥጥር እየሰፋ መጥቷል። ጦርነቱ እንደ አውሮፓውያን አቆጣጠር በመያዝያ ወር ከተጀመረ ወዲህ የፍጥኖ ድራሽ ኃይሉ የዋና ከተማዋን ካርቱም አብዛኛውን ክፍል ተቆጣጥሮ ነበር። በእርስ በርስ ጦርነቱ በአጠቃላይ በመቶ ሺዎች የሚቆጠሩ ሲገደሉ፣ ሚሊዮኖች ደግሞ ቤት ንብረታቸውን ጥለው ለመሰደድ ተገደዋል። የጦሩ ቃል አቀባይ በተጨማሪ የሀገሪቱ ጦር ኃይል በናይል ወንዝ ላይ የሚገኙትንና በደቡባዊ ካርቱም ጀምበላው ሊያ የሚገኘውን ወታደራዊ ካምፕ ጨምሮ ሶስት ከተሞችን የሚያገናኙትን ድልድዮች መልሰው መያዛቸውን ተናግረዋል። ነዋሪዎቹ በዚህ ሳምንት የፈጥኖ ድራሽ ኃይሉ ተዋግ ታጋጊዎች ወደ ደቡብ አቅጣጫ በጀበል አውሊያ ወታደራዊ ካምፕ አቅጣጫ እየፈገፈጉ መሆኑን ሲናገሩ ነበር። በሰራዊቱ የተለቀቀውና በሰው አልባ አውሮፕላን የተነሳው ተንቀሳቃሽ ምስል ሰዎች በግድቡ ላይ ባለው ድልድይ ሲያቋርጡ ያሳያል። ቢቢሲ የሚያቋርጡት እነማን እንደሆኖ ማረጋገጥ ባይችልም፣ ወታደራዊ ኃይሉ ግን የፈጥኖ ደራሽ ኃይሉ ተዋጊዎች ካርቱምን ለቀው ሲሸሹ እንደሚያሳይ ተናግሯል። በማህበራዊ ሚዲያ ላይ የተለቀቁ ቪዲዮዎች በማዕከላዊ ካርቱም የሚኖሩ አንዳንድ ሰዎች የፈጥኖ ደራሽ ኃይሉ አገዛዝ አብቅቶ የአገሪቱ ጦር ሰራዊት ወደ ከተማዋ መግባቱ የፈጠረባቸውን ደስታ ሲገልጹ ያሳያል። ከተማዋን ለቀው መውጣት ያልፈለጉ ወይም ያልቻሉ ነዋሪዎች በፈጥኖ ደራሽ አማጺያን ኃይሎች የጅምላ ዝርፊያ እንደተፈጸመባቸው ሪፖርት ተደርጓል። ካርቱም ገበያዎች በመዘረፋቸውና በሁለቱ ተዋጊዎች እርዳታ እንዳይገባ በመከልከሉ የተነሳ የተባበሩት መንግስታት ረሃብ እየተቃረበ ነው ካለባቸው የአገሪቱ አካባቢዎች አንዷ ናት። የመብት ተሟጋቾች በከተማዋ የተፈጸሙ ፆታዊና ሌሎች ጥቃቶችን ሰንደዋል። የፈጥሮ ድራሽ ኃይሉና ጦር ሰራዊቱ ያለ ልዩነት ሲቪል መኖሪያዎች ላይ ድብደባ ፈጽመዋል በሚል ተካሰዋል። በዚህ ሳምንት መጀመሪያ ላይ የአገሪቱ አየር ኃይል በገበያ ላይ በፈጸመው ድብደባ በርካቶች መሞታቸውን የአይን እማኞች ተናግረዋል። ካርቱምን መልሶ መያዝ ለሰራዊቱ ትልቅ ስኬት ሲሆን፣ በጦርነቱ ስልታዊ ጥቅም ሊሰጠው ይችላል ተብሏል። የፈጥኖ ደራሽ ኃይሉ አሁንም በምዕራብ ሱዳን የሚገኘውን ሁሉንም የዳርፉር ክልል የሚቆጣጠሩ ሲሆን በአገሪቱ የሚካሄደው የእርስ በርስ ጦርነት ገና አልተጠናቀቀም። ሁለቱም ተዋጊ ወገኖች በውጭ ኃይሎች የሚደገፉ ሲሆን የጦር መሳሪያ ከተለያዩ አቅጣጫዎች በገፍ ይገባል። በአገሪቱ ዘላቂ ሰላም ለማስፈን የሚደረገው ዓለም አቀፍ ጥረት እስካሁን አልተሳካም። ወደ ሌላኛው ዜናችን ስናመራ ቻይና በቲክቶክ ሽያጭ ላይ እንድትስማማ አሜሪካ የታሪፍ ቅናሽ ልታደርግ እንደምትችል ትራምፕ ተናገሩ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በባይት ዳንስ ባለቤትነት የተያዘው ቲክቶክን ለመሸጥ ከስምምነት ለመድረስ ለቻይና የታሪፍ ቅናሽ ሊያደርጉ እንደሚችሉ ተናገሩ። ትራምፕ ቻይና ያልሆኑ ገዢዎችን ለማግኘት በሚል መጋቢት 27 2017 ዓ ም ድረስ ተቀምጦ የነበረውን ቀነ ገደብ ለማራዘም ፈቃደኛ መሆናቸውንም ተናግረዋል። ፕሬዚዳንቱ ወደ ስልጣን እንደመጡ በጆ ባይደን አስተዳደር ቲክቶክን ለማገድ ወጥቶ የነበረውን ህግ ተግባራዊነቱ እንዲዘገይ ያደርገው ነበር። እንደ አውሮፓውያን አቆጣጠር 2024 የጸደቀውን ህግ የብሔራዊ ደህንነት ስጋቶችን በመጥቀስ የቲክቶክ ባለቤትነት በሽያጭ ወደ ሌሎች እንዲተላለፍ ወይም እንዲታገድ ሲል መወሰኑ ይታወሳል። ትራምፕ ሮብ ዕለት ለጋዜጠኞች እንደተናገሩት ቲክቶክ ጋር በተያዘ ቻይና በዚህ ውስጥ ሚና መጫወት ይኖርባታል። ተሳትፎዋ በማጽደቅ ነው የሚሆነው። ያንን ያደርጋሉ ብዬ አስባለሁ ብለዋል ምናልባትም ታሪፍ ላይ ትንሽ ቅነሳ ወይም ከስምምነት ላይ እንዲደርሱ አንድ ነገር እናደርጋለን ሲሉ አክለዋል። ትራምፕ መጋቢት 27 2017 ዓ.ም ምረት ቢያንስ የስምምነቱ ዝርዝር ሁኔታ ላይ ይደረሳል ብለው እንደሚጠብቁ ተናግረዋል። ዶናልድ ትራምፕ ይህንን ያሉት ወደ አሜሪካ በሚገቡ ሁሉ መኪኖችና የመኪና መለዋወጫዎች ላይ የ25 በመቶ አዲስ ታሪፍ ከጣሉ በኋላ ነው። ቢቢሲ ቲክቶክንና በዋሽንግተን የሚገኘውን የቻይና ኤምባሲ በጉዳይ ላይ ያላቸውን አስተያየት የጠየቀ ቢሆንም ምላሽ አላገኘም። በአስር ቢሊዮን ዶላሮች የሚገመተውን ቲክቶክን ለመሸጥ ስምምነት ላይ ለመድረስ ትልቁ ተግዳሮት የቤጂንግን ይሁንታ ማግኘት ነው። ትራምፕ ከዚህ ቀደም በድርድር ለማሸነፍ ታሪፍን እንደ ማስፈራሪያ ተጠቅሞ ያውቃሉ። ፕሬዚዳንቱ በጥር ወር መጨረሻ ላይ ወደ ዋይት ሀውስ በተመለሱበት የመጀመሪያው ቀን ቻይና የቲክቶክን ስምምነትን ካላጸደቀች ተጨማሪ አስመጪ ቀረጦችን እንደሚጥሉ አስፈራርተዋል። ታዋቂ ማኅበራዊ ሚዲያ መተግበሪያ በአሜሪካ ብቻ መቶ ሰባ ሚሊዮን ሰዎች ይጠቀሙታል። በመጀመሪያ የፕሬዝዳንትነት ሥልጣን ዘመናቸው ቲክቶክ እንዲታገድ የጠየቁት ዶናልድ ትራምፕ አሁን አካውንቱን ከፍተው ቪዲዮዎችን መጫን ጀምረዋል። ዶናልድ ትራምፕ ከ15 ሚሊዮን በላይ ተከታዮች ያላቸው ሲሆን በፕሬዝደንታዊ ምርጫ ዘመቻቸው ወቅት በሚሊዮኖች የሚቆጠሩ እይታዎችን አግኝተዋል። አሜሪካ በዚህ ወር ከቻይና የሚገቡ ሁሉም ምርቶች ላይ 20 በመቶ ቀረጥ መጣሏ ይታወሳል። ቤጂንግ የተለያዩ የአሜሪካ የአቪሽን የመከላከያና የቴክኖሎጂ ኩባንያዎችን የማይታመኑ ተቋማት ዝርዝር ውስጥ በማስገባት የውጭ ንግድ ላይ ቁጥጥር ማድረግ ላይ ያተኩራለች። ቻይና በተቻለ ፍጥነት አሜሪካ ከቤጂንግ ጋር ለውይይት እንድትቀመጥ ትጠይቃለች።